እዚህ ዛሬ ኦሮሚያ ክልል ምስራቅ ሸዋ ዞን ነው የምንገኝ። ያየናቸው ነገሮች በጣም በጣም አስገራሚ ናቸው። ስንዴ ያው እየታጨደ እንደገና ደግሞ ለበጋ ስንዴ እየተዘጋጀ ያለበትን ሁኔታ ይተናል። በጣም በርካታ ኮምባይነር ተሰማርቷል። እና ፕሬዚደንቱ እንደነገሩን አጠቃላይ ኦሮሚያ ላይ ያለው አግሮ ኢኮሎጂ በጣም የተለያየ ስለሆነ አሁን ይሄ የስምጥ ሸለቆ አካባቢ ስንዴ ደርሷል።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 የሚያልፍበት አለ። እነዚህን በመጠቀም ነው እነዚህ ልማቶች እየተሰሩ ያሉት። እና ምን ያህል ከተረጂነት ወደ አምራችነት አርሶ አደራችን እየተቀየረ እንደሆነ ክቡር ጠቅላይ ሚኒስትር ትናንት በፓርላማ የተናገሩት ነገር ኢትዮጵያ ታላቅ አገር ናት፣ ብዙ ነገር የተሰጣት አገር ናት። በህዝብ ብዛቷም በአጠቃላይ ባላት የተፈጥሮ ጸጋም ማምረት የሚቻልበት አካባቢ ነው። እንዴት ወደ ልመና እንሄዳለን? እኛ ራሳችን መርዳት አለብን ያሉት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 በቅርብ ርቀት እንደመገኘቱ የትራንስፖርት ወጪ ካልሆነ በስተቀር ከአዲስ አበባ ብዙ ልዩነት የሌለው ዋጋ እዚሁ ምርቱን እንደሚሸጥ ነግረውናል። ይሄ እንግዲህ የኢትዮጵያን የማንሰራራት ዘመን የኢትዮጵያን ብልጽግና አይቀሬነት የሚያረጋግጡ ናቸው። እንግዲህ ግብርና ትልቁ